ካናዳ ሀገር ስትመጡ በተለይ ደግሞ በቶሮንቶ ልታዩት ከተገባው ስፍራ አንዱ ነው ማለት ነው። ወደ ላይ ለመውጣት እንሞክራለን። እንዴት ነው ኑሮ በካናዳ? እኔ ወደ ወደጃታለሁ፣ ግን ቅዝቃዜን አልቻለት ነገራችን ላይ ካናዳ በዓለም ላይ የቆዳ አስፋቷ ከራሻ ቀጥሎ በጣም ትልቋ ሀገር ናት። እዚህ ደግሞ በጣም ብዙ ስራ አጥ ሰዎች አሉ፣ ኢትዮጵያውያንም ጨምሮ በርካታ ስደተኞች ከስራ ውጭ ና ያሉት የሚል ነገር ሰምቼ፣ ትልቁ ነገር ሰው የሚሰራው ልጅነቱ ላይ ነው፣ አስተዳደጉ ላይ ነው። የዕድሜ ልክ ስንቁን እየመነዘረ ያን የሚኖረው ነገር ግን ያ ማለት ግን አይስተካከልም አይጠረብም አይቃና ማለት ግን አይደለም። ካለ ቤት መኖሪያ መኪና ይልቅ ሊወልድ ነው እኮ ብሎ ወላጁ መዘጋጀት አለበት፣ በስነ ልቦና መጀመሪያ። ተውማ ማ እንዴ የቀባድ ነው። በጣም ሰውን እኮ የምታሳድጊው ታየው፣ ሰው ዛፍ ለማሳደግ እውቀት ይፈልጋል፣ እንዳልከው የበዛም ሰዓት ሳይሆን የተመጠነ ሰዓት። ይቺ አንድ ሰዓት ምን እንጠይቅ? ልጆቻችን መቶ ሺህ ብር በተር የሚከፍል በትሪት ላስተማረ ልጁን በቃ ጥሩ ያረገ መስሎታል።